ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በዕለተ ሰኞው ቀን ሰኔ 16 2017 ዓ ም በማለዳ በመረጃ ሰዓቴም መደመጥ አለባቸው ብያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያለው የአዳር የአውደ ውጊያ መረጃዎችን ጨምሬ በማለዳ በመረጃ ሰዓቴ በዝርዝርና በስፋት ላስደመጣቸው በሰዓቴ ወደ እናንተ መጥቻለሁ። ክብሯንም በመረጃ ሰዓቴም ከምታደምጧቸው ሰበር መረጃዎች መካከልም በአቸፈር ወንድ የላይ የፋኖ ኃይሎች ታሪክ ስለመስራታቸው መረጃዎች ተሰምተዋል። በእንጅባራ አጥቦ አይለብሲዎች በርካቶች አፈር ከድሜ እንደበሉ መረጃዎችም ተሰምተዋል። በጎጃም አገብድር የቤት ተወደዳ ያለመኮንኑ ብርጌድ አጀብ ያስባሉ ጀብዶችን ፈጽሞም አድሯል ተብሏል። በሸዋ ቀጥና ኤፍራታና ግድም አጣየ ላይ የኦነግ ጦር በፋነሪዎች ድባቅ እንደተመታ መረጃዎችም ያሳያሉ። ደምበጫ የጥላት መቅጫ ዛሬም ስለመሆኗ ጭምር በይፋም አስመስክራለች ነው የተባለው። እንደ መረጃ ምንጮቻችን ገለጻ በሶስት አቅጣጫ የጥላት ጦር ድባቅ ተመቶ አድሯል። ውድ የተከበራቸው የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል አሁን አዊ ሰብረው ወቅታዊ መረጃዎችን አስደምጣቸዋለው። አብራቸው ቆየው። የአማራ ፋኖ ብሔራ ወህል በጎጃ መቅጠና የጎጃም አገምደር ክፍለ ጦር የቤት ተወደድ አያለ መኮንን ብርጌድ ጠላትን ረፍርፎት አያድሯዋልም። ትላንት ለዛሬ አጥቢያ የአማራ ፋኖ በጎጃም የጎጃም አገምደር ክፍለ ጦር የቤት ተወደድ አያለው መኮንን ብርጌድም ሊበን ከተማ ዘልቆ በመግባት ወጣቶችን መዝናኛ ዋና የመከላከያ መኮር ላይ ወርደቱን እንዲከናነብ ተደርጎ ድባቅ ተመትቷልም በዚህ ድንቅ ኦፕሬሽን በርካታ የኦነግ መከላከያ ሰራዊትም ድባቅ የተመቻቸውን ከዚህ በተጨማሪ በርካታ የአድማ ብትና የሚኒሻና የፖሊስ ሰራዊት አባላትም በጀግኖች ተደቁሰዋልም። በተለምዶ ኢስማላ መውጫ አካባቢ ቆመው የሚጫወቱ ሁለት ህጻናትን በመኪና ገጭቶ ያለፈው ይህ የአገዛዙ ሰራዊት የፋኑን ከባድ ብትር መቋቋም ሲያቅተው ንጽዋንነ ጥቃት ያደረጉ ኢላማዎችን መፈጸሙንም አጠናክሮ ቀጥሏልም። የእንጅበራ አጥቦ አይሌብሶች ረፉ ተብላቸዋል። ህዝቡ ይህንን አራጅ ቡድን የሚጠራ ሰልፍ ላይ አነሳ ተለፈም ብሎ አድሟል። ነገር ግን ህዝቡ ከቤተ ክርስቲያንና ደግሞ ከመስጊድ አካባቢ በመሰብሰብ በሚኒሻና በተለያዩ የአድማብት አባላት እናቶችን በተለይም ደግሞ በማንገላታት ወደ ሰልፍ እንዲቀላቀሉ ተደርገባል ነው እየተባለው። የአማራ ፋኖ ነው፣ ብሔራዊ ኃይል የአማራ ፋኖ ነው። በጎጃም የጎጃም አገው ምድር የቤት ወደዳ አያለ መኮንን ብርግድ ጠላት ላይ ከፍተኛ መትነም ነው ያሳረፈው። የጎጃም አገው ምድር ሶስተኛ ክፍል ጦር ውስጥ የሚገኘው የቤት ወደዳ አያለ መኮንን ብርግድ በሊበን ከተማ ዘልቀው በመግባት የጠላት ጦር በልዩ ኦፕሬሽን ድባቅ እንዲመታም አድርጎታል፣ ሲሉ የመረጃ ምንጮቻችን ያካፍሉን መረጃ ማመላክቷል። የቀኝ አዝማች ሲሜኔ ደስታን ጅባራ ብርጌድ ለማፈነን ጠላት በአራት አቅጣጫ ቢሰለፍም በአይ በገሮቹ የቀኝ አዝማች ሲሜኔ ደስታን ጅባራ ብርጌድ አናብሶች ተቀጥቅጦ መመለሱም ተሰምቷልም። እንደ መረጃ ምንጮቻችን ገለጻ መነሻቸውን ከእንጀባራ ከተማ ያደረጉ በርካታ ቁጥር ያላቸው ራሳቸውን የአገር መከላከያ የአድማ ብተናን ደግሞ የሰላም አስከባሪ ያለው የሚጠሩ ጸረ አማራ ታጣቂዎች አለ ውስጥ ጥምረት በመፍጠር በቀኛዝማች ሲመን እንጂ ደስታ እንጅባራ በርግድ ስር የሚገኙ ሻለቃዎችን በጥጥና ለማፈን በአራት አቅጣጫ ወታደራዊ ማጥቃት ለማድረግ ቢሞክርም የበርግዶ ጦር ጠበብቶች በዝርት አስደናቂ ኦፕሬሽን መሰረት ውጊያው ከመከላከሉ ለማጥቃት ተቀይሮ በጠላት ላይ ከባድ ጉዳ ጉዳት እንዲደርስበትም ስለመደረጉ የመረጃ ምንጮቻችን ያካፍሉን መረጃም ማመላክቷል። ጠላት ድባቅ ተመቷልም። በድንብጫ ምድር የሚንቀሳቀሰው የጥላት ራስ ምታት የማራፋናው ብሔራዊ ኃይል በጎጃ መቀጠና ስድስተኛው ክፍለ ጦር ውስጥ የሚገኘው ኢንጂነር ክብር ተመስጊን ብድግል ከብዙ ድካምና እንግልት በኋላ ወደ ቀድሞው ክብሩ እንዲመለስ የድርጅቱ ከፍተኛ አመራሮች የማራፋናው ነው ብሔራዊ ኃይሉ በጎጃ መቅት ፖለቲካ ዘርፍ ኃላፊ አርበኛ ግሩ ምሳሌ አምሳለ ቀስማቸው ቢሸው የስድስተኛ ክፍለ ጦር አዛዥ እንዲ ደግሞ የሀገር ሽማግሌዎችና የሃይማኖቱ አባቶች በተገኙበት ጦሩ ምን መምሰል እንዳለበት ጭምር ውይይት አድርገዋል የተባለው ብሸዋ ቅጥና የፍራትና ግድማ ጣየላይ ጀብድ ተፈጸመ። የማራፋኖ ብሸዋ ለየት ወርዋሪ ንስር ሻለቃና በራ ስላሲጭምርም ትንታግ ነበልባሎቹ በተለያዩ ቅብሬዎች ሰርገው በምግባት የጥላት ጦር ሽምድምድ እንዲልም ስለማድረጋቸው የመረጃ ምንጮቻችን ያካፍሉን መረጃ ያሳያል። በመራቤቴ አውራጃ በሶስት አቅጣጫ የመጣውን የአገዛዙን ቅጥረኛ ስራዎች በቴጌጫቶ ክፍለ ጦር በተወሰደበት መርጃ ከፍተኛ ክሰራን አስተናግዷል። በመራ ቤቴ አውራጃ የአማራን ህዝብ መንግስታዊ በሆነ መልኩ ለመጨፍጨፍ የገባው የአብይ አህመድ አገዛዝ በመራ ቤቴ ቀጣና የሸዋ ፋኖች በተለይም ደግሞ ቢሆነ የኮርጥ አይቶ ክፍለጥሮ በተወሰደበት እርምጃ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት ተስተናግዶበታል። ጣይቱ ክፍለ ጦርም በመተወረወረበት ሰዓት የጠላት ጦር የሚገባበት ጸፍቶበትም ነበር። ያለፈው በሶስት አቅጣጭ ተንቀሳቀስ ጥላታል። ከመራቤት የዓለም ከተማ በወንጨት ተድድይና በገፋች አቦን ደግሞ መነሻውን ከሜዳ ሬማ ያደረገውን አገዝዝ ወደ አደሪ አብይ አህመድ ጥረቅመ ሰራዊትን አይቅጥጋት ተቀጥዋል። በመራ ቤቴ ግንባር በቀጠለው ተጋድሎ በርካታ የጠላት ጦር በደፈጥ እና በፊት ለፊት ውጊያ ተደምሰዋል። በዚህ አውደ ውጊያም ከማመሪ በሆነ የኮር ጣያቱ ክፍለ ጦር ጋር ጥምረት በመሆን የበአ አካባቢው የአባት አርበኞች ከፍተኛን ተጋድሎና ሚናቸውንም አሳይተዋል። ውድና የተከበራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባችሁ ብያሰብኳቸው ሰበር አሁናዊ አስቸኳይ ትኩረት የሚሾ በረከት ያለው የአውደ ውጊያ መረጃዎች እንደዚህ አስደመጥኳችሁ። ለሁላችሁም መልካም ረፋድ መልካም ቀን ተመኘሁም።